ልጣላረክሽ አይ ክብድሽ የኔው ጉዳዬ አሄሄ ለፍቅር ጊዜ የለሽወይ ለፍቅር ነበር መቸገሬ አንቺን አንቺን እያል ስጨነቅ ሳስብ ማድሬ አሄ

ን ሁሉን ልምጣ ትከልክኝ ያለ ልብስ ሰውም ሰው ግብሽን ቤትሽን ገላዋን ሁሉን ልምጣ ትከልክኝ ያለ ልብስ ሰውም ሰው አይሆንም።

እንቀጥላለን በተከታታይ ፍሬው ና ዳዊት ግሩም ግሩም የሆኑ ስራዎችን አቅርበውልናል። ዛይም ባንዶች ቅዳሚያችሁ ይመር፣ በሄዳችሁበት በጣም ውብ የሆነ ጊዜ አሳልፉ። ይህንን የመሰሉ ጡም በቃ ውብ የሆኑ ስራዎችን ሁሌ ድምጻዊ ከፊትለፊት ሲሆን፣ ከጀርባ ያሉት መተማመኛው ናቸው ይላል ጋሽ ጥላውን ጋሽ ልክ ሲጨርስ ሲዞርና ሙዚቀኞች ይላል። ብዙ ጊዜ ስራ ከሰራ በኋላና ከጀርባ ያለው በቃ ሁሉ ጊዜም ለታርሙኝ ይችላልላችሁ ግን ድምጻይ ከፊት ሲቆም ከጀርባ ያሉት ነው ቁም ነገሩና ለዛ ያንባንዶች ሸዋ ክፍያይም በኋላ ታስገባለህ። ይሄ ሁሉ ማስታወቂያ ሰርተን ሰርተን፣ ለማንኛውም ፍሬውና ዳዊት በተከታታይ ውብ የሆኑ ስራዎችን አቅርበዋል። ለሁለታችሁ መልካም እድል እመኛለሁ። ወደ ዳኞች ዛይም ባአንድን እኛ በድጋሚ በጣም ማመስገን ማድነቅ ማክበር እንፈልጋለን። በየሳምንቱ በጣም ስንደመም ነው የምንኖረው፣ የታወቀ ነው። ግን ሁል ጊዜ ደግሞ በጣም ከፍ እያሉ በጣም ከፍ እያሉ አስቸግረዋል። ይሄ እንደ ማስቸገር ነው የሚታየው። ዛሬ በእውነት በጣም ልዩ ነበራችሁ፣ እንደ ሁል ጊዜውም በጣም እናመሰግናለን። ከባንዱ በስተጀርባ ደግሞ በጣም ጎበዝ ሳውንድ ኢንጂነር አለ። አይናፋር ነው ሁል ጊዜ አይወጣም። አስቻለው ገበየው ይባላል። አስሹባክን ብቅ በልልን፣ በጣም እናመሰግናለን። ዛይኖች እግዜር ይስጥልን። ወደ ተወዳዳሪዎቹ ስንመጣ ፍሬው ካንተ ልጀምር። እንዳገባባችሁ የቴዲን እኔ አይደለሁም። በጣም እጅግ በጣም ውብ አድርገን ይጫወት ከባ ነገራችን። እስቲ የሆነ ሙዚቃ ስታመጣ ኮመንት ይበዛዋል፣ ላንተም የሚመች አይሆንም ፐርፎርማንስህም ወይ ዝቅ ይላል። እንደዚህ አይደለም። ሶ የሆኑ ዜማዎች ደግሞ ስታመጣ ብዙ ፖዚቲቭ አስተያየት ይመጣል አንተም ስትጫወት በጣም ኮምፈርተብል ሆነ ምናምን ይናል ስለዚህ የትኛው ዜማ ውስጥ ነው እንደዛ አይነት ቆንጆ ነገር ማሰማት የምችለው የሚለውን ራስ ላይ ስራ አሳይመንት ውሰድና ማለት ነው እና በጣም ግሩም ነበረ ብዙ ነገሩ አጠር ለማድረግ ሁለት ነገር ብቻ ልንገርህ ግሩም የሚለው ሀሳብ እንዳለ ሆነው ማለት ነው ቀኝት ጋር በተያያዘ አንዳንድ ቦታ ላይ ልክ ኮምፒውተር ውስጥ ገብቶ ተቃኝቶ የወጣ የሚመስል አይነት አዛዚያም አለ፣ በጣም ፐርፌክት ቲዩን የሆነ አንዳንድ ቦታ ላይ ደግሞ ይፈርሳል። ይሄ መታረቅ አለበት። ከሆኑ የገቡ ነገሮች አሉ። አይደለም ሁሉም ጋር አፕላይ ማድረግ አለበት። የትኛውም የዜማ ስትራክቸር ላይ አንዱ ጋር መፍረስ አንዱ ጋ ልክ መሆን አይፈቀድም አለ። ስለዚህ ምንድን ነው ግን በዚህ ውስጥ የሚታየው ቀኝት ላይ ያለ አንደርስታንዲንግ ጥሩ ስለሆነ አቅሙ አለ፣ በቃ በደንብ ገብቶሃል። ስለዚህ ሁሉም ጋር ለምን አይሆንም ነው የኔ ጥያቄ። ገብቶሃል። አንድ እሱን ነው። ሁለተኛ ደግሞ ሪትም ፊሊንግ ላይ አልተሳሳትክም። ሪትም በዚኛው ዘፈን ላይ ግን ፊሊንጉ ላይ እርግጠኝነት ይጎልሃል፣ ይታያል፣ ለሚያቅሰው ይታያል። እና በቃ መቶ ፐርሰንት ነፃነት ሊኖር ይገባል። ከሪትም ጋር በተያያዘ ይሁንች ትንሽዬ እንኳን የምታጠራጥረ ነገር ካለች የዜማህን የማዜሙን ነፃነት ይወስድብሃል። ስለዚህ በደንብ በቃ ሪትም ላይ ያለህን ነገር መርሳት ስለ ሪትም የሚባለውን ሀሳብ መርሳት ጭንቅላት ዝም ብሎ ኢንስቲንክት ነው ማድረግ ያለበት የሪትምን ጉዳይ ወደ ሱ ስሜት ለመሄድ ሞክር ይሄ ያለኝ ሀሳብ ዳዊት የተሾመ ልኩን ሰማዩ ሲላወስ አንተ በጣም የሚገርም በጣም ግሬስፉል የሆነ ድምፅ ነው ያለ እውነት ለ በጣም ግርማ ሞገሱ በቃ ይሄ ትልቅ እና በጣም ነው የሚያምረው ዘፈን ምርጫ በጣም ትክክል ነው ለዚህ ዘፈን ቅድም ዳዊት ያለየሱን ስትዘፍን ሙሉ ለሙሉ ወደ አይለ ኢየሱስ የሚሄድ ስሜት አለው። የሚቴት ኢሚቴት ያደርገናል። አሁን እዚህ ጋም ወደ እሱ በጣም ለማስሄድ ስትታገል ይሰማል። ይህንን ነገር ካላቆምክ ቀይ መስመር ላይ ነው የምትሆነ ማወቅ አለብህ። ይሄ ፋና ላምሮት ነው አይደል? አዎ። ስለዚህ እሱን ነገር በደንብ አስተካክል። በደንብ ሊሄድ ሊሄድ ሲል ይሰማል። ድምጽ አንደኛ አንድ እሱ ሁለተኛ፣ ኦሪጂናሊ ዘፈኑ ትንሽ ባህል አይነት ስሜት አለው አይደለም ዜማ ውስጥ አሬንጅመንቱ ሞደርን ነው ምናምን ወይ ባህል ዘመናዊ ካቴጎሪ ውስጥ ልናስገባው እንችላለን እና ያንን የፎክ ፊል ለማምጣት ራሱ አርትፊሻላይዝ ስታደረግ ይሰማል አሁን እኔ እንደ አንድ ባል ሀገር ንግግር አዝግ ብትለኝ በዚህ መንገድ አላወራም አይደል ያንን ላረግ ስል ግን ምንድነው የሚሆነው አርትፊሻል ይሆናል አይደለ የእኔ ማንነት አይደለም አደለም በአንተ ማንነት ውስጥ ይሆን ሁሉም ነገር ማለት ነው እንደዛ አይነት አሳሳቢ ነው። አርተፍሻል አይዝ ማድረግ ጥሩ ስላልሆነ ቅኝቱ በጣም ብዙ ቦታ ጥሩ ነዋል። ፋልፎ ብቻ ነው የሚሰማው እና ቆንጆ ፐርፎርማንስ። እሺ ፍሬው ሙሉጌታ የቴዎድሮስ ታደሰን እኔ አይደለሁም ወይ። በጣም ጥሩ ምርጫ፣ ጥሩ ፐርፎርማንስ ነው እዚህ ጋር የነበረው ያንተ ከለር በደንብ ከዚህ ዜማ ጋራ በደንብ ሄዶ በተወሰነ መልኩ እኛንም ያሳመነበት ነገር ነው የሆነው። እና በጣም ጥሩ ነበር ፐርፎርማንስ። ብዙ ነገሩ እየተለወጠ የመጣ ሰው ያስታውቃል። እና በደንብ ሪትም ላይ ሰርተሃል፣ ድምጽ ላይ ሰርተሃል በደንብ ያስታውቃል። እና አሁንም ፕራክቲስ ማድረግን እንዳትተው እየመከርኩ፣ ዜማ አረዳድህ በጣም ጥሩ ነው፣ ቃናህ በጣም ቆንጆ ነው። እና ከቅኝት ጋር የተያያዘውን ነገር አሁንም በፕራክቲስ ማስተካከል ትችላለህ። በተረፈ በጣም ብዙ ቦታው ቆንጆ ነው ትንፋሽ አያያዝህን በተወሰነ መልኩ ደግሞ ረገጥ አርጎ እንዲጫወትል እሱን መደገፍ ከቻልክ፣ ፍሬዞችን በደንብ የሚያስጨርስ ትንፋሽ ስለሚኖር ቅኝቱም አይፈርስም ማለት ነው። እሱን በደንብ አስብበት። በተረፈ በጣም ለውጥህ እየታየ ነው። ጎበዝ፣ በርታ ነው ምል። የዳዊት ምስጋናው ተሾመ፣ ምትኩ ሰማይ ሲላወስ የሚለው ዜማ ትክክለኛ ምርጫ ከአንተ የድምፅ ቃና ጋር የሚሄድ መድረክ ላይም በደንብ መፈተሽ የሚችል ዜማ ነው ይዘ መጣው። እሱን አደንቅልሃለሁ። የተጫወትክበት ሬንጅ ራሱ በአንተ መጫወት በምትችለው ሬንጅ ውስጥ ነበር። አልተቸገርክበትም። በጣም ጥሩ ነው። ይሄም አንድ ቅራኔ ያለኝ አሁን ማይክ አጠቃቀም ለሎወር ድምፅም በጣም ሀይ ፒች ላይም ስትወጣ ተመሳሳይ ቦታ ላይ ስታረገው ላይ የወጣበት ጋር የሚዋጋ ድምፅ ከዚህ ከማይኩ ጋራ በጣም የተጋነነ ነገር ስለሚወጣ፣ ያንተ ደግሞ ፓወርፉል ድምፅ ነ ያለ ድምፅ ወደ ላይ ሲወጣ ማይከን ዝቅ ለማድረግ ሞክር። በተረፈ በጣም ቆንጆ ነው። ውበት ላይ ስራ። ውበት ይህን የሚያምር ድምፅና የመረዳት አቅም ውበት ስጨምርበት ቁጭ ብድግ ማድረግ የሚችል ነገር ነውና ይህንን ነገር አስብበት። በተረፈ አብዛኛው ነገሩ በጣም ተስማምቶኛል። እሺ ፍሬውና ዳዊት ብዙ ሀሳቦችን ብሩኬ ቀድሞ ጨረሳቸው፣ ግን እንደዚህ ጥሩ ነው ሀሳብ ነው። አንድ በዳኞች መካከል እንደዚህ አይነት አንደርስታንዲንግ በጣም ነው ደስ ያለኝ። ማንሳት ምፈልገው ከፍሬው ልጀምርና የገረመኝ ትልቁ ኳሊቲ ያንተ ዜማን ጥርት አድርጎ ማሰማት፣ ግጥሞችን ጽድት አድርጎ እነዚህ ነገሮችን ከብሩጋን ነው ቅድም እየተያየን ነበር። ማይክራፎኑ በዚህ መንገድ በዚህ ደረጃ ሲሰማ ይሄ በጣም የሚደነቅ ነገር ነው። አሁንም ግን በራስህ ድምፅ አቀራረብም ተስማምቶኛል። ወደ ቴዲ ሄድ ያልተጫወትከውን አንድ ያልተሰበረ ነገር ግን አሁን በደንብ ይሰማኛል። በቃ እኛን በደንብ የሚያሳምን ነገር መኖር አለበት። በቃ እኛን የሚገዛን ነገር ገብተዋል፣ አደለምልህ ኖሩም አላዘፋፋ መሆን የለበትም በቃ ዜማውን በደንብ እያልከው ዳኞችን፣ ኦዲየንስን፣ ተመልካችን በደንብ ማሳመን ያስፈልጋል። በጣም የገረመኝ ነገር ብሩክ የሚያነሳው አንዳንዶቹ ዜማ በደንብ ነው የምትላቸው፣ ቅላጼውን ውበቱን እንዳለውም ሪኮርድ እንደተደረገ፣ ከዛ ደግሞ ሌላውን ዜማ ታበላሸዋለህ የሆነ ቦታ ላይ። እንደውም ፒች ሉለ ማለት ከቅኝት ይወጣል ማለት ነው። እነዚህ ነገሮች በደንብ ሊታሰብበት ይፈልጋሉ። በደንብ ምንገፋ ከሆነ ማለት ነው። ስለዚህ በደንብ ዝግጅት እያደረግክ መምጣት አለበት። መዘፈን ስላለበት ብቻ ኖርማል አዘፋፈን አትስፈን የሚለው የእኔ ሃሳብ ብቃት አለ አቅም አለ አንተ ገፋ ርግ። አሁን ከየሳምንቱ በጣም ለውጥ አላችሁ፣ በጣም በሚገርም ሁኔታ የአንድ ሳምንት ለውጡ እኛ ነው የምናውቀው፣ በየአስራ አምስት ቀን የምንገናኝ። ስለዚህ ከዚህ በላይ አምጣ ነው የሚለው እና ጥሩ ነበር ዳዊት የተሾመ ምትኩ ሰማይ ሲላወስ፣ ሌላ ደግሞ ይሄ በሌላ እንትን የመጣው እጅግ በጣም ጥሩ ነበረ። ከላይ ሲነሳ ግን አሁንም ለአንተ አስተያየት መግባት፣ ከመግቢያው ከአናቱ ስንጀምር የገባበት ቦታ ትዝ ይላል። እርግጠኛ ያለ መሆን ይሄ የለም ይሄ መኖር የለበትም። እየጠበክ ነው ዘፈኑ ያስቸግራል። አክቹዋሊ ኢንትሮም ልክ እንደ ግጥም ያለ ኢንትሮ ነገር አይደለም። በኪቦርድ ተሰርቶ ምናምን ነገር አፍተር ቢት ምናምን የሚገባ ነው፣ ይገባኛል። ግን እርግጠኛ መሆን ማለት ነው። ይሄኛው የዜማ ምርጫ ደግሞ በጣም የሚዜም ውበት የሚፈልግ ነው። ጥሩ ነው የተጫወትከው፣ የመጀመሪያው አሁንም እዚህ ጋር ሀሳቤን ቀድሞ የተናገረው በጣም ገርሞኛል። በሌላ አይነት ካራክተር አቀረበው። እኔ ጋር ደግሞ ምንድን ነው ኦ ሳውንድ ነው የምትጠቀመው ሰውየውን ለመምሰል ስለዚህ አርቲፊሻል ነው የምንለው እሱ ገባ። ኢሚቴት ኢሚቴት እያረከው ነው ሰውየውን ኮፒ እያደረከው ነው። እዚህ ጋር ላገኝ አልቻልኩም ዳዊት። ሁለተኛው ላይ ግን ዳዊት አለ የሚወጣው ላይ ለዛ ነው ጉሮሮ እንደፈለገ ፍሌክሲብል ነበር ይቀልጻል እንደፈለገ ይርገበገባል እና ቀላጭ አይደለም አንተ በዛኛው በመጀመሪያው ዙር ክፍል በዚህኛው ደግሞ ተመልከት ስለዚህ ሙሉ ለሙሉ ዳዊት የዳዊት ድምፅ ያለውን ማጥፋት አለብን ዳዊት መፈለግ ያለብን ስለዚህ ተስማምተናል አይደለ በጣም ዘናጭ ነበረ በቃ ሙሉን በዚህ ብትለው የሚለው የሚወጣው ይገርማል አቅም ከውበት ጋር አሁን በቃ እያሳየህን የመጣኸው ከዚህ በላይ ዝግጅት ብታደርግ ዳዊት ጥሩ ድምጻዊ ትሆናለህ፣ ጥሩ ውድድር ውስጥ ትገባለህ። ስለዚህ ሁለቱንም እያስታረቅ በደንብ ስራ። መልካም እድል ለሁለት እመኛለሁ። እናመሰግናለን። ለዳኞቻችንም ለፍሬውና ለዳዊትም